የማህፀን ጫፍ ካንሰር ምንነት። የማህፀን ጫፍ ካንሰር ማለት የማህፀን የታችኛው ክፍል ወደ ብልት የሚከፈተው ክፍል ላይ ያልተለመደ ህዋሳት እድገት ሲከሰት ነው። ይህ ካንሰር በአብዛኛው የሚከሰተው በሂዩማን ፓፒሎማ ቫይረስ ወይም ኤችፒቪ በሚባል በግብረ ሥጋ ግንኙነት በሚተላለፍ ቫይረስ አማካኝነት ነው። የቫይረሱ ሚና አብዛኛው የኤችፒቪ አይነት በራሱ በሰውነት የመከላከል አቅም ይወገዳል፣ ነገር ግን አንዳንድ የኤችፒቪ አይነቶች ሃይ ሪስክ ኤችፒቪ ታይፕ በማሐፀን ጫፍ ላይ የህዋስ ለውጦችን ያስከትላሉ። እነዚህ ለውጦች ቅድመ ካንሰር የሚባሉት ከጊዜ በኋላ ካልታከሙ ወደ ሙሉ ካንሰርነት ሊለወጡ ይችላሉ። ይህ ሂደት በአብዛኛው ረጅም ጊዜ ከአስር ዓመት ወይም ከዚያ በላይ የሚወስድ በመሆኑ፣ ቅድመ ምርመራ ለሕክምናው ወሳኝ ነው። እንዴት መከላከል ይቻላል? የማህጸን ጫፍ ካንሰርን ለመከላከል ሶስት ዋና ዋና ስልቶች አሉ። የመጀመሪያ ደረጃ መከላከል ፕራይመሪ ፕሪቬንሽን፣ ካንሰሩ ከመከሰቱ በፊት የካንሰርን መንስኤ ማስወገድ ነው። የኤችፒቪ ክትባት በጣም ውጤታማው የመከላከያ ዘዴ ሲሆን፣ ካንሰርን ሊያስከትሉ ከሚችሉ የተለመዱ የኤችፒቪ አይነቶች ይከላከላል። ክትባቱ በተለምዶ ከ9 እስከ 26 ዓመት ባለው የዕድሜ ክልል ውስጥ ላሉ ወንዶችና ሴት ልጆች የሚመከር ቢሆንም፣ እስከ 45 ዓመት ድረስ ለሚሆኑ ሰዎችም ሊሰጥ ይችላል ይህ ነገር ግን ሐኪም ጋር መነጋገር ያስፈልጋል። ዋነኛውና የመጀመሪያ ጥቅሙ ገና ወሲባዊ እንቅስቃሴ ባልጀመሩ ታዳጊዎች ላይ ሲሰጥ ነው። የሥነ ምግባር ለውጥ፣ ደህንነቱ የተጠበቀ የግብረ ስጋ ግንኙነት፣ ኮንዶም መጠቀምና የወሲባ አጋሮች ቁጥርን መገደብ የኤችፒቪ መተላለፍ እድልን ይቀንሳል። ማጨስን ማስወገድ፣ ሲጋራ ማጨስ በሽታ የመከላከል አቅምን በማዳከም የኤችፒቪ ኢንፌክሽን ወደ ካንሰር የመቀየር እድልን ይጨምራል። ሁለተኛ ደረጃ መከላከል፣ ካንሰር የመሆን አቅም ያላቸውን የሕዋስ ለውጦች ቀድሞ መለየትና ማከም መደበኛ የማጣሪያ ምርመራዎች የፓፕ ምርመራ በማህፀን ጫፍ ላይ የሚገኝ ህዋስ ናሙና ተወስዶ በማይክሮስኮፕ በመታገዝ ቅድመ ካንሰር ወይም ያልተለመዱ ለውጦች መኖራቸውን መመርመር። የኤችፒቪ ምርመራ በማህፀን ጫፍ ላይ የኤችፒቪ ቫይረስ መኖሩን ማረጋገጥ። የምርመራ መመሪያዎች በአጠቃላይ፣ ከ21 ዓመት ጀምሮ የፓፕ ምርመራ በየ3 ዓመቱ፣ ወይም ከ30 ዓመት ጀምሮ የፓፕና የኤችፒቪ ምርመራን በየአምስት ዓመቱ ማድረግ ይመከራል። መመሪያዎቹ እንደየሀገሩ የጤና ፕሮግራምም ሊለያዩ ይችላሉ። ቅድመ ካንሰር ህክምና

ቅድመ ካንሰር ለውጦች ከተገኙ ካንሰር ከመሆናቸው በፊት ወዲያው ይታከማሉ ክሪዮቴራፒ ያልተለመዱ ህዋሳትን በቅዝቃዜ ማጥፋት ኤልኢኢፒ ቀጭን ሽቦ በመጠቀም ያልተለመዱ ህዋሳትን የያዘውን የማህፀን ጫፍ ክፍል በኤሌክትሪክ ሙቀት መቁረጥ ህክምናዎች የማህፀን ጫፍ ካንሰር ህክምና እንደ ካንሰሩ ደረጃ እና እንደ ታካሚ ሁኔታ ይወሰናል የካንሰር ደረጃዎች የህክምና አማራጮችና ማብራሪያዎችን እንደሚከተለው እንመለከታለን ደረጃ ዜሮ እዝባር አይኤ ኮን ባዮሲስ ወይም ትራኬሎክቶሚ የሚባለው የማህፀን ጫፍን ብቻ በማስወገድ የማህፀን መውለድ አቅምን ለመጠበቅ ይረዳል። ደረጃ አይቢ እዝባር አይአይኤ፣ የህክምና አማራጭ ቀዶ ህክምና፣ ጨረር ወይም ኬሞ ራዲሽን። ማብራሪያ ደግሞ ራዲካል ሃይስትሮኮሚ፣ የማህፀን ጫፍና በአቅራቢያ ያሉ ሊምፍ ኖዶችን ማስወገድ፣ አብዛኛውን ጊዜ ከጨረርና ከቴራፒ ጋር ይደባለቃል። ከፍተኛ ደረጃ ወይም አይአይቢ፣ አይአይአይ እና አይቪ፣ ኬሞ ራዲሽን፣ ኬሞቴራፒ፣ የታለመ መድኃኒት ህክምና፣ ጨረርና ኬሞቴራፒ ጥምረት ካንሰሩን ለመ ቀነስና ስርጭቱን ለመቆጣጠር ዋና ህክምና ይሆናል። ካንሰሩ ወደ ሩቅ አካል ክፍሎች ከተዛመተ ኪሞቴራፒ፣ የታለመ ህክምና ወይም የበሽታ መከላከል ህክምና ሊሰጥ ይችላል። ህክምና አይነቶች፣ ቀዶ ህክምና፣ የማህፀን ጫፍ ማስወገድ፣ የመውለድ ፍላጎት ላላቸው ሴቶች በማህፀን ጫፍ አካባቢ ያለውን ካንሰር ብቻ ለማስወገድ የሚያስችል ሂደት ነው። ማህፀንን ማስወገድ፣ ካንሰሩ በማህፀን ጫፍ ብቻ የተገደበ ከሆነ ማህፀኑንና የማህፀን ጫፉ ይወገዳል። የጨረር ህክምና፣ ውጫዊ የጨረር ህክምና፣ ከሰውነት ውጭ የሚወጣ በጨረር መጠቀም የካንሰር ህዋሳትን ማጥፋት። ውጫዊ የጨረር ህክምና፣ ከሰውነት ውጭ የሚመጣ በጨረር በመጠቀም የካንሰር ህዋሳትን ማጥፋት። ውስጣዊ የጨረር ህክምና፣ የጨረር ምንጭ የሆነውን መሳ ሪያ በቀጥታ በማህፀን ጫፍ አቅራቢያ ማስቀመጥ። ኬሞቴራፒ የካንሰር ሴሎችን ከሰውነት በሙሉ ለማጥፋት መድኃኒቶችን መጠቀም። የታለመ መድኃኒት ህክምና፣ የካንሰር እድገትን የሚረዱ ልዩ ፕሮቲኖችን በመምረጥ የሚያጠቁ መድኃኒቶች። የበሽታ መከላከል ህክምና፣ የሰውነት በሽታን የመከላከል ስርዓት የካንሰር ሴሎችን እንዲያውቅና እንዲያጠቃ ማነቃቃት። የማህፀን ጫፍ ካንሰር በክትባትና በመደበኛ የማጣሪያ ምርመራዎች ሙሉ በሙሉ መከላከል ይቻላል። ቅድመ ምርመራ መደረግ በቶሎ ተለይቶ ማወቅና በቅድመ ካንሰር ደረጃ ማከም ህይወትን ማዳን ያስችላል። ሁልጊዜ ከጤና ባለሙያ ጋር በመነጋገር ለእርስዎ ተስማሚ የሆነውን የመከላከያና የህክምና ዕቅድ ማውጣት አስፈላጊ ነው።